ማለው ከበፊት መጀመሪያው ላይ ወደ ሌላ ቦታ ሲሄድ ስፋኖስ ነው እየበረረ መጥቶ የተሸኘለት ማለት ነው። ከዛም በኋላ ደግሞ እንደገና ሌላ መተተኛ፣ አሁን ሶስተኛ ጊዜ ነው ማለት ነው። ለምንድን ነው ይሄ ውጊያ? ነው የመንፈስ ውጊያ ነው። የምንዋጋው ከስጋና ከደም ጋር አይደለም። በዚህ በምድር ላይ አለቆች ከሆኑ በሰማይም ኃይላት ከሆኑ ጋር ነው። ከደምና ከስጋ ጋር አይደለም ውጊያው። ክፎች እስካላቆሙ ድረስ ውጊያው ይቀጥላል። በስሙ ኃይል ደግሞ ወደ ተፈለገው ግብ መተተኛና አስማተኛ እንዳይደርስ የኢየሱስ ክርስቶስ ስም፣ የድንግል ማርያም ስም፣ የቅዱሳን የመላእክት ስም ብርታትና ጉልበት ሆኖ ያገለግለናል። እግዚአብሔር ስሙ የተመሰገነ ይሁን። ናውረዚ ብድግ በላይ፣ ቶሎ ቶሎ መታዘዝ ነው። አሁን ጊዜ ማባከን አያስፈልግም እኮ። ምንድን ነው እሺ፣ ምንድን አንተ ሚፊገው? እኔ ብቻዬን ሺህ ነኝ ደብተር፣ እኔ አንዱ ብቻዬን ሺህ ነኝ። ምን ሺህ ነህ አንተ? ምን በአጠገቤ ሺህ በቀኝ አስር ሺህ ወድቃሉ እኮ ነው። ወደኩ ወደኩ። መዝሙረኛው ዳዊት የተናገረው እንዲህ ነው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ ሁሉን በሚችል እኮ ነው፣ ሁሉን የሚችለው ነው። እስካሁንም እኮ ያቆየን አደለን? ሁሉን የሚችል ኤልሻዳይ ማለት ነው። ሁሉን የሚችል ጥላ ውስጥ ያድራል። እግዚአብሔር እረኛዬ ነው ይላል ደግሞ፣ የሚያሳጣኝ የለም። በእጦት በችግር እንዳትበሳጭ ተስፋ ቆርጠህ በድህነት ውስጥ ህይወትህ እንዳይማቅቅ! እግዚአብሔር ረኛዬ ነው የሚያሳጣኝ የለም። አዶናይ ሮኤ ሎ ኤሳር ቢንኦት ድእሸ አርቢፀኒ ኮል መናሃን ናሄለኒ በመግለጽ ኤደቅ ለምአም ይላል። እግዚአብሔር ረኛዬ ነው የሚያሳጣኝ የለም። ለመመስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ይሄ በጣም ሁልጊዜ ልንይዘው የሚገባ የመዝሙረኛው ትልቁ የጸሎት ኃይል ነው። ስንት ጊዜ ነው ከገባ የወሳና ቀዳሜን የገባ ነው። ለምን ገባ? ምን አባቱ ስራችን አበላሸብን? ምን ስራችን አበላሸብን? ምንድን ነው ስራ፣ ስር ማሽቀጠል። በጣም የአሚዛራክ ስራ ነው። ምን ቅጠላ ቅጠል ቅጠላቅጥል እና በቃ ስራችን አበላሸ አበላሸ። ቅጠላቅጥሉ ለምን እኛ ስራችን ነበር። አሁንም አውራ ከቤተ ክርስቲያን ስናስባርረው እንዲያመነዝር አድርገን ወደዚህ ወደ ድብትርና አስገባነው። እሺ ስራችን ይሄ ስራ ምንድነው? ስር ማሽቀጠል በታሽ ታዲያ፣ አንተ ሰይጣኑ ለምን ታገለግላለህ? እዛ ይሄን ነው የምፈልገው ምንን እና ምን አደረገው? ከሱር የቀነጨር አረግ ነው። ይህን ይህንማ የዛን ቀን ስንጠብቀዋልን። ቅዳሜ ዕለት እሱ እዛ ለካስ አላወቅንም ስራ ሲሰራን የዋለ ጠበቅነው። አራት ሆነን አሁን አምስተኛ አለሁ አንድ ጠበቅነው ጠበቅ ነው ከስድስት ሰዓት ጀምሮ አልመጣም። ደገምን ምራቃችንን ቢሮ ላይ ተፍተን ሄድን። ምን ትርጉም አለ መጥፋት ያው እስኪ፣ ምንድን ነው በምንድን ነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድን ነው መተማመኛው? ብለን ሞከረ። ይኸው ይኸው ይኸው እንደዚህ ይኸው ተያዝክ። ምን አዲስ ነገር አለ ታዲያ? አጋንት ነው ሰይጣን፣ አጋንት። በምንድን ነው የተሳብከው? በምንድን ነው የተሳብከው? ስትጠራ ማለት ነው። በፊጋ ነው የበሬሽንት በበሬሽንት በፊጋ በሬሽንት እና ግንባሩ ላይ ግን የበሬውን ግንባር ታጥቦ ውሃውን አስጠጣ ነው። ገባን አሃ፣ እሱ ነበር መዋረሻ መዋረሻ በበሬሽንት። ታዲያ ትርጉሙ ምንድን ነው? ፊጋ የነበርኩበት ደብተራ አባቱ ፊጋ ነው። ባገሩ በቃ ይጎፈናል። ስለዚህ እኛም እንደዛ ነው የሚለው ነው። በእኔ ምክንያት የተያዙት ሌሎች አጋንንት፣ ሰይጣን፣ አጋንንት አጋንንት። ትግሉ ምንድን ነው? ከክርስትና ጋር እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምፈልገው። በቃ አጠቃላይ ያዙን የተባል ነው አጠቃላይ ያዙን። ያው እግሩን፣ እጁን፣ አፉን በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ ከዛ ምን አደረከው? ሰዓት ያፈ አንደበቱን ያዝነው። እንዴት ነበር የያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ ምን አይችልም። በቃ አይችልም። ዜሮ ዜሮ። እግሩንስ እንዴት ነው ያደረገው? እንደዚህ ዜሮ ዜሮ። መናገርስ ዜሮ እ ዜሮ ሽታለ ሰምረከ ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅመር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደብተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ ረምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ ወይ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆነ ሰውን ግብር ማድረግ እድልን የሰውን ህይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣወት ዓለም የተገኙ በተለያየ አይነት መንገድ ወደ ሰውነታቸው ጠላትን አስገብተው በሚኖሩ ሰዎች ውስጥ በጎነት አይጠበቅም። ትንንሽ ነገሮች ሁሉ ያስቀናችኋል። ተነስኮ ነቃላችሁ እኮ ምንድን ከተነቃ መዝለፍለፍ የለም። መዋሸት ማጭበርብር የለም። በርበር ይለም የምታዘዝ ነው። መታዘዝ ብቻ እኛ አሁን የምናወራ አራቶቹ ነው የሚደነፋው ነው ረዛ እሱን ያስያዘው የሚደነፋው የትኛው ረጅሙ ነኝ ብቅላው ራጁ ረጅሙ ምን በሰውየው ቁመት ልክ ነው የምታወራው? አኛ ሶስታችን አራታችን አሁን ቅርብ ጊዜ ከገባው ጋር ደጅ ጠኚ ነን። ቅጥረኛ መሆን ስላልቻልን አዲስ አበባ ምተን ደጅጠኝ ነን። ደጅጠኝ ደፍተራ ማለት ነው እና ከዳያብሎስ ጋር ነው የሚኖረው ያው የሚቀጥረን ስናጣ በጎንችን እየሰራ እኖራለን። እቺ ነሽ የመናፍስት ምትሃትን በመጠቀም ለሰዎች ትልቅ የሚታይ ነገር እየመሰላቸው የአዋቂነት ገጽታ የተሰጣቸው ናቸው እየተባለ ከዳቢሎስ ጋራ የሚሰሩትን እያከበርን እየወደድን። በመናፍስት እየተዋረስን ልጆች የልጅ ልጅ ሁሉ ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆንን አይናችን አሁን የማይታየም አይናችን አያይም፣ አያስተውልም። እናያለን እያልን አልናይም። ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። ማየት የሚገባንን እንዳናይ አድርጎ የያዘንም ጠላት አለ። ወደማንፈልገው መንገድ ሊመራን የሚችል ክፉ ክፉ ጉልበተኛም አለም። ይህን ጉልበቱን የምንሰብረው ስንንበረከክ፣ ስንሰግድ፣ እጃችንን ስንዘረጋ፣ ስንጾም ስንጸልይና ቅዱስ ቁርባን ስንወስድ፣ ከዛ ውጭ ምንም አይነት ላብራቶሪ የለም። እንዴት ተያዝክ? መጀመሪያ ልናስቀድደው ነበረ፣ ከጀርባው ከዚህ ከዚህ ልናስቀድደው ነበረ። ድርቅን ያደረገው አይ ልፍስፍስ ነው ያደረገው ድርቅ አላረግም ልፍስፍስ ነው ዜሮ እንዲሆን አደርግንና ቤተሰቦቹ እንዲሰጉ፣ እንዲደነግጡ እንዲቀደድ ሞከርን። ግን ታናሽ ወንድሙ እሱማ አይቀደድም አለ። አንፈርምም አለ። አይቀደድም። በህክምና ምን ተባለ? በቃ ምንም በዚህ መርፌ ምንም ምንም አይደረግም ተባለ። ነርቭ ነው አሉ። ሞከሩ ሞከሩ፣ አላገኙንም። አትገኙም። እኛ በፖሊስ አንያዝ፣ አንገኝ። ማንም ማያቀን የሚያቀን ምኑ ነው? ምኑ ነው የሚያቀር? ይሄ ነው መስቀሉ። እሱን የሚያቀር የመስቀሉ ጌታ ነው። እሱን ያዘ እሱን ያዘ። መሳሪያችንን ከፈታን ቆይተናል። ማተባችንን ከቃለልን፣ ከናቀንና ከተውን ቆይተናል። ፋራ እንዳንበል እያል ማተብ የወጠስንበት ዘመን ረጅም ነው። የዛ ውጤት ያስከፈለህ ታዲያ በውስጥህ ጠላት ልምምድ እንዲያደርግ ጊዜ አግኝተዋል። የጸሎት ጊዜህ ነጥቆ እቤት አልፈስፍሰዋል። ማታ ሲመሽ እንዳታመሰግን አቅምም፣ አንደበትም፣ ቋንቋም፣ መጽሐፉም አይታዩሁም። አትናገረውም። ዝም ብለተኛ ይተኛ ባህል ለመደህ። በቃ በዚህ ክፉ የመናፍስት ልምድ ውስጥ እስረኞች ነው። አለመታመማችን አይደለም ዋናው። ስነ ልቦናችን ከተያዘ ትህትና፣ በጎነት፣ ቅንነት፣ ሰላም፣ ፍቅር የማይስማማን ከሆነ ችግር አለብን ማለት ነው። ቂምን፣ ጥላቻን፣ በቀልን የምናስብ ከሆነ ዲያብሎስም ይህንኑ ስራን የሰራው። በል ተዘጋጃሁበት፣ ነውጣ በሰውነቱ ጣ። ምን አለ ለህዝቡ የምትናገረው ንገራቸው። ስርዓት ላስያዘን ነው እንጂ ድፍት ቢያደርጋቸው ደስ ይለው ነበር። ስርዓት ስላስ ያዘን ነው እንጂ ድፍት ያርጋችሁ ብንላቸው ደስ ይለን ነበር። ትንሽ ነቃ ነቃ ማለት ሲጀመር ያው አንገት መስበር በተለያየ አይነት መንገድ የተለመደ ነው። ይህን የኛም ፕሮግራም ራሱ የሚያጣጥሉ የተማሩ የተባሉ ብዙ ወንጌል የሚያውቁ የተባሉ ሰዎች የመናፍስትን ጉዳት ቀለል ላደርገውት፣ አለምን ሁሉ የሚያስተው ዲያብሎስ እንዴት እንደወደቀ ለማገናዘብ አቅሙ ማጣት ብቻ ሳይሆን ከክፋት ጋር ህይወታቸውን ስለሚመሩ ከምቀኝነት ከምቀኛው መንፈስ ጋር ባህሪያቸውን ስላስጠጉት፣ ስለዚህ ያጠላሉታል፣ ያናነቁታል። በቃ ምንድን ነው ይህ ምናምን ይለን። በዛ ንቀት ውስጥ እናንተም ለምዳችሁት፣ የመናፍስትን ጉዳት ችላ ብላችሁታል። የእስረኝነቱ ጣጣ ግን ሁል ጊዜ ባለማቋረጥ ስለ ልቦና ተዳክሟል፣ መንፈስን ቀስቅዟል። የድል አቅጣጫ ተሰብሯል። ሰላማዊ የሆነ ስሜቶች በጠብ ተለውጠዋል። የቅራኔ እና የበደል ሀሳብ እና የክፋት ቆጠራ ተፈጥሮ አለን። እግዚአብሔር ምረቱን ያብዛለን። ምን ነው መምህር ተስፋዬ ስለ መናፍስቶች ጉዳት እሱ ተጎድቶ ነው መጀመሪያውኑ ይነግረኔ የነበረው እሱ ተሰቃይቶ ነው መጀመሪያውኑ ስቃውን ይገልጽልን የነበረው። ስቃውን የቀመሰው ነው የሚያውቀው። ደግሞ አሁንም ስቃይን ለማኖር የምናደርገው ጥረቶች በክርስቶስ አሸናፊነት ደግሞ እንዲስያዝ እግዚአብሔር ስሙ የተመሰገነ ይሁን። እንዳይን እስቲ ወንድሙ የታለ ወንድሙ እናት እዛ ላይ ቪዲዮው ላይ ከሆስፒታል ተኝቶ ነው ያያችሁት። ቅዳሜ ሆሳና ዋዜማ አንድ ለተሸገሩ ሊሰጥ ነውና ነይ ቢሮ አለኝ። እሽ ብዬ መጣሁና አብረን ዋልን። አብረን ዋልን ሲሰጡ ዋለ። ማታውን አስራ አንድ ሰዓት ነው የተለያየ ነው። 11 ሰዓት ሜክሲኮ ሄዳለው አለኝ። ሜክሲኮ ለምንድን? አሁን መሽቷል፣ ወደ ቤትህ ለምን አትሄድም ስለው አይ ደካማሉ፣ እነሱን ሰጥቼ መጣለሁ አለ። ተመልሶ ከሜክሲኮ ሀያት መጣ ሀያትም ሰጥቶ ሶስት ሰዓት ከተኩል እቤቱ ገባ። ገባህ ስለው አዎ ገብቻለሁ አለ። ከዛ ሌሊት ሰባት ሰዓት ትንሽ ታናሽ ወንድሙ መጥቶ ተስፊሽ አሞታልና ነይ ብለው በመኪና ይዞ ይሄደ። ግን ምን ልናገር ጉድ ነው በጣም ይገርማል፣ አባ ይገርማል፣ ይገርማል። ያ ሁሉ ሲመረቅ ውሎ ሲሰጥ ውሎ ሌሊቱን እንደዚህ ሲያጋጥመው እኔ ምን ወረደበት ብዬ ነው የደነገጥኩ። ሐኪም ቤት ይዘ ነው አይሲ ነው ገባ። አይሲ ውስጥ ገባ። አይሲ ውስጥ ገባ። ከዛም በማግስቱ ወረቀት እንትኑ እስክርቢቶ ያዘና መርፌ እንዳልወጋ ብሎ ጻፈ። አይናገርም፣ አይናገርም። ምላሱን፣ ግራ እጁን፣ ግራ እግሩን ሁሉ ሽባ ሆነዋል። ምንም ነገር አይናገርም። በማግስቱ ሰኞ ቀን ወንድሙ መጣና እንደዚህ እንደዚህ ያሉ ነው ሲል አይ አይቀደድም ከጀርባው ቀደን መቅኔ መቅኔ የምንወስደው አለ ብሎ ተናገረ ዶክተሩ። አይሆንም አንፈርምም አለን፣ እምቢ አልን ናቸው። መጨረሻ ላይ ከእርሶ ጋር ተገናኘ። ባለቤቱ አገናኘች። ባለቤቱ ከእርሶ ጋር ስትገናኝ ጅግና፣ ናት ባለቤቱ። እውነት እኔ እሷን ምከተለው እንጂ በጣም ጎበዝ ናት። በመንፈስ ላይ መንቃት ትልቅ መንፈሳዊ ጥበብ፣ አንዱ ለክርስቲያን የተሰጠ እውቀት ነው። በክፉ መንፈስ በተሰወረ ነገር ላይ ካልነቃህ፣ እንዴት በሚታየው ነገር ላይ ምን ችግር አለ? በተሰወረ ነገር ላይ ነው መንቃት። አሁን የምናስተምረው በተሰወረ ኃይል ላይ ንቁ ነው። አብሮ ተወልዷል። አብሮ አድጓል። ባህሪያችንም መስሏል። ለክፉ ቀን ይጠብቀናል። ድንገት የሚወስዳቸው አለ፣ ከመኪና የሚያጋጭ አለ፣ ለሌላው ጥላ ሆኖ የሚያጠፋ አለ። ስንት አይነት መዘዘኛ የሆነ ነገር ተሸክመናል። ራሳችንን ኮፍሰን ምንም የለብንም እያል የመቅሰፍት ትውልድ ስናፈራ፣ የቱ ነው ታዲያ እውቀታችን ትክክለኛውን ግብ የመታው ብለን ራሳችንን ስናገናዝበው ደግሞ ችግር ነው። እሺ በመጨረሻ ተያዘ መጨረሻ እርሶ ከእርሶ ጋር ሲገናኝ ተያዘ። እኔ ትንግርት የሆነብኝ ከእርሶ ጋር ሲገናኝ እንዲህ ኃይል እንዲህ ኃይል አይናቅ። ብርግ ብሎ ተነሳና ቆመ። ሁላችን እንደነገጥን ፊቴ ላይ ሞባይል ይዤ እንደዚህ ከእርሶ ጋር እያገናኘው እያለው ገፈተረኝ። አሁን ሲገፈትረኝ ባለቤቱ መጣችና ዘወር በሎ እኔ ቅረጻለች እና ተቀበለች። ለእሷም ይሄ ልምድ ስላላት እየገፈተረች ከእርሷዋ ጋር አገናኘችው። መጨረሻ ያው እንዳዩት ነው። ተነስቶ ሰገደ። ብድግ ብሎ ተነሳ። ከአራተኛ ፎቅ በእግሬ ነው የምወርደው ብሎ በደረጃ ወረደ። አራተኛ ፎቅ ከአራተኛ ፎቅ ከአራተኛ ፎቅ በሊፍት አልወርድም በእግሬ ነው ብሎ፣ ትንግርት ነው የሆነብን ሁላችን። የነበረ ሰው ሁሉ የነበረ ሰው ሁሉ በጣም ነው የገረመው። አምላክ የተመሰገነ ይሁን። የሁሉ ሕዝብ የሁሉ የመምህር ተስፋዬ ተማሪዎች፣ ተመልካቾች ያ ሁሉ ጸሎት የት ይውደቅ? ምንም አልሆነም። ልጄ እድሜ ለእናንተ ጸሎት እያረጋችሁ ነው። ጸሎት እያረጋችሁ ነው። ምንም የካ ሚኬል ያሳደገውን አልጣለሁም። እማ ፍቅር አልጣለችውም። ተመስገን። ለዚህ ደርሰዋል። ልጄ ተይዞልኛል። የወደቀ መንፈስ ያው ሰው ለመጣል ነው። ሌላ ነገር እኮ የለም፣ አይሰጥም ዳሃ ነው መናፍስት፣ ሄደን ሀብታም አርገን በለን ስንማፀን የበለጠ ድሆች ሆነን፣ የቆሪጥን ዘመን አስታውሰው። የተጣለነው ው ተጣል የተናቀነው ይኸው በአለም ተናቅን። ክፉን የተከተልን በሙሉ የነሱ እርም ነገር የጥፋታቸው ክፉ ገጽታ ትውልዱ ላይ አጠላበት። በእምነትም በበጎነትም በቅንነትም ህይወቱን ሰለበው፣ ቅንነቱን አሳጣው። መልካም የሆነ አተረጓጎምም የለንም። አሁን ብዙዎቻችን ለማየት ነው የመጣ ነው። በመለወጥ ህይወት ውስጥ ጌታ ሆይ ኃይልህን ስጠኝ ለማለት አይደለም። ተመልካች ብቻ ስለሆነ ለተመልካች ህዝብ ብዙ መድከሙ ደግሞ ከባድ ነው። ይሄ ፊልም አይደለም። እንደ ፊልም የምታስቡ አስተሳሰባችሁ ገናውንም እየዳከረ ብዙ እውነቶችን ለማግኘት እድሉን ያጣ ለብቻው ራሱን በማንነት ውስጥ ሌላ ማንነትን ይዞ የሚቀባጥር የወሬ ትውልድ ከሆንን ምንም የትም አንደርስም። ራዕያችንም ተስፋችንም የጨነገፈ ነው። ለዕለት ትኖርና ዘመንን ትጨርሳለህ። የዕለት ኗሪ። ጊዜን ማባከን፣ ዘመንን ማባከን፣ ትውልድን ማባከን ትልቁ ገጽታችን ሆኗል። ስለዚህ ያው በቁጥጥር ስር የዋለው ጠላት ይሄ ነው እንግዲህ ጣለው ተባለ፣ መጣል ነው። ለምን? ለመንፈሳዊ ውጊያ እያወቀ ወድቃል የምትለው ጥያቄ ይሄ ግድ ነው። ጳውሎስም የሰይጣን መጎሰሚያ ነበረብኝ፣ ከእኔ እንዲለይ ሶስት ጊዜ ጸለይኩ። ግን ጸጋዬ በኃይልህ በድካም ውስጥ ኃይል ታገኛለ። እሱም ደግሞ እንዲህ አለ በደከምኩ ጊዜ የበለጠ በረታለሁ አለ። እግዚአብሔር ስሙ የተመሰገነ ይሁን እንጀራ ከሚሰጠው ጉልበት የበለጠ እግዚአብሔር በቃሉ በኩል የሚሰጠው ጉልበት ታላቅ ነው በህክምናውም ደመነፍሳዊ ህክምና መሆን የለበትም የጭካኔ ህክምና መሆን የለበትም የእምነት ህክምና ሲሆን ጠላትን ታየዋለ በእምነት ውስጥ የምታየው ነገር አለ የምክፉ መናፍስት መረጃን በቀላሉ ማግኘት እንችላለን በልተዘጋጅ ቋጥነው ከሰውነቱ ላይ አፍላዊ ውጣ፣ ከዐይኑ ውጣ፣ ከማጅራቱ ውጣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ወላዲተ አምላክ ስም። መጀመሪያ ምን ትላለህ? ለህዝቡ አንድ ነገር መልዕክት አስተላልፍ። ሚስቱ ስለምታውቀኝ አሁን እሱን ጠውና ያውቃል። አውቆ ነው መዋረድንህ ለማየት ነው መጣሁ። አዋረድከኝ። ካባለብሽ እንዳልተንጎራጀልኩ አዋረድከኝ። ተወስዩስ አው መንፈስነትን ብቻ ምታወረኝ ማንም ደብተሮ ደብተሮን ምታረኝ ምንተወስዩ እሱን አልፈለግኩም። አንተ መተቱን ነው የፈለግን እኛ በቃ ስራችን መያዝ ነው። ይዘናቸዋል ከስር ማቀንጨር ነው ስራችን። ስለዚህ መጨረሻችን ግን ውርደት ነው። በቃ የስሙ ኃይል ያዋርዳል። አልቻሉ። የስሙን ኃይል ሳንቀምሰው ስሙን ብቻ እየጠራን ፈዘዝ ነው። ቅድምም እኮ ቀሊወጳና ልቋስ በመንገድ እየሄዱ ያወሩ ነበር። እንደዛ ነው እያወረን ያለቅ ነው። አይናችን ተይዞ እንደ ቀሊወጳና ልቋስ የመጨረሻው ቀሊወጳና ልቋስ በጨለማ ጊዜ አይናቸው በራ። በብርሃን ጊዜ ግን ወደ መንደራቸው ሄዱ። በብርሃን ጊዜ በተቃራኒው አቅጣጫ ነው ሁልጊዜ መገለጥ ያለው። አየ ጨልሟል ስትል እግዚአብሔር ያበራል። አቅም የለኝም በቃ ብለህ የራስን ስትጨርስ እግዚአብሔር ይጀምራል። እግዚአብሔር ስሙ የተመሰገነ በልበጥከሰም ተዘጋጅ። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ፋኑኤል ስም ሲውል ታስረናል፣ ሲውል ታስረናል። እመቤታችንን መላእክትን መጥራታችን ቅዱስ ስለተባሉ እግዚአብሔር ቅዱስ ካደረገ የኛ ምቀኝነት ምንድን ነው? ቅድስት ድንግል ማርያም ብሎ ቅዱስ ገብርኤል ደስታን፣ ጸጋን፣ ሞገስን እግዚአብሔር ካንች ጋር ነው። እሱ ራሱ ከሰማይ መጥቶ እግዚአብሔር ከአንቺ ጋር ነው ካለ እኛ ዛሬ እግዚአብሔር ካንቺ ጋር ነው ማለት ምን ያቅተናል? ማስተዋላችን በጣም ስለጨለመብን፣ የጠብ ትውልዶች ስለሆን የጠብ ቋንቋ እንፈልጋለን። በልትስክ በስላሴ ቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ሲል ታስረናል። እግዚአብሔር ይክሰስ። አንዱ ላንዱ መድኃኒት መሆን ማለት እኮ ይሄ ነበረ። ምቀኞቹ ተንኮለኞቹ አሸዋፊዎቹ፣ ቀላጆቹ፣ ሟርተኞቹ፣ እድለቢሶቹ አንዱ ለአንዱ አቅም ጉልበት ሊሆን የሚችለው የሚገባ እውነት ይሄ ነው። ምቀኛ ለሆነ ትውልድ ግን ምኑም አይደለም። ምክንያቱም መጀመሪያውኑ ቀንቷል። በሰማይ ላሉት ሁሉ እንኳን ቅናት አድሮበታል። እንዴት ነው ሳዬ እንዴት ነው? ነጠናእ ወደዚህ ና። አሁንም ትሸሻለህ? እሺ ነገሩ እንዴት ነው? እግዚአብሔር ይመስገን። የተሰወረ ጥላት ሰውን አይጥልም ብለህ አታስብ። ይሄ መጽሐፍ ያገላበጥከው ይሄ ራምፓ ኦሾ ሳይኮሎጂ ምን ምን ብለህ ያን እያገላበጥክ ዮጋ ዞጋ ዶጋ እያልክ በስፖርቱ አለም ውስጥ የመለከፉ አቅጣጫ በጣም ከባድ ነው። በጣም ብልጤ ሉሲፈር መንፈስ ስናስተናግድ ኖረናል። ዘመናዊ ትውልድ የመለቀፍ ገጽታው ሰፊ ነው። ለዚህ የተሰወረ ኃይል ጉዳት አለው፣ ግን የምናሸንፍበት ደግሞ ከሱ መስወር ይበልጣል። ክርስቶስም እኮ ተሰወር አደል ያለው ተሰውሮ ያጠቃላል። ቀሌዮጳና ልቋስ ውስጥ እኮ ነው የተሰወረው። ከዛ በራላቸው ጨለማውን ብርሃን ነው ብለው ነጎዱ። በቃ ሄዱ፣ ወደ ኢየሩሳሌም ተመለሱ፣ ወደ ቀራኔዎ ተመለሱ። እግዚአብሔር ያክፍልልኝ። እንዴ ነው ሄዷል፣ በኢየሱስ ክርስቶስም ሄዷል። ምን ልናገራባት? ምንድን ነው ማወራ? እንደዚህ የሚዋረድ መንፈስ ልከው ራሳቸው ይሰቃያሉ። እኛ ስራችን መያዝ ማሸኘት እነሱ መላክ ሌላ ነገር የለም። የስሙን ኃይል በደንብ ያየሁበት ጉባኤ ነው። የኢየሱስ ክርስቶስን የስም ኃይል ያየሁበት ጉባኤ ነው። ይሄ ነው በቃ ተስፍሺ እንደገና አዲስ ድራማ ጀመረች ምናምን የሚሉም ማለት እንደዚህ አይነት ቡዳዎች በጣም በጣም ብዙ ናቸው። ይሄ ማለት በዚህ ዘመን ውስጥ ያለው ውድቀት ያልተገነዘቡ የማይረዱ ለራሳቸው የክፋት ጡረተኞች ወይም እስከ መጨረሻው ድረስ ለክፋት የሚኖሩ አንደበታቸው ዋጋ እያስከፈላቸው ረጅም ጊዜ ለትውልድ የሚተርፍ ድምፅ ያላቸው ብዙዎቻችንም ከዚህ ክፉ ባህሪ እየተገኘን ስለነበረ ነው። አሁን ትግላችን ይግባን አይግባን ትግል እንረዳ እንረዳ ትግል እነመን አንመን ትግል በዛ ትግል ውስጥ እንኳ ለመግባት እድሉን ያጡ ተሽፍሽ እና ግርምሽ ድራማ ጀምሯል እያሉ ነው። እኔም አለቃቸውም እነሱም አይለቁኝም ሌላ ነገር የለውም። በዚህ በ2017 ብቻ ሰባት ደብተራን ያሳሰሩት፣ ምክንያቱም የሚያረጉት ነገር በጣም ከባድ ነው። በጣም ብዙ አሁን እሱን ተወውና እግዚአብሔር አምላካችን እንደዚህ አሰባስቦ የመዳናችንን መንገድ ጠላታችንን አስሮ ስላሳየን ስሙ የተመሰገነ ይሁን። የአባታችንን ሰዓት መውሰድ አልፈልግም። ውስጤ ትንሽ ደስታ ድንጋጤም ስላለ ብዙ ማውራት አልቻልኩም። አንድ አጠር ያለች መዝሙር ዘምር፣ ደስ ስላለኝ አይኖቼ ማዳኑ አይተዋልና አይኖቼ ማዳኑ አይተዋልና፣ ይገባዋል ይገባዋል ክብርና ምስጋና። አይኖቼ ማዳኑን አይተዋልና አይኖቼ ማዳኑን አይተዋልና፣ ይገባዋል ይገባዋል ክብርና ምስጋና።